አህጉር አፍሪካ በታሪክ አጋጣሚ በገጠሟትና እስከ ዛሬ መፍታት ባልቻለቻቸው ችግሮቿ ምክንያት ዜጎቿ የመንግስትን ቀልጣፋ አገልግሎት ለማግኘት የታደሉ አይደሉም። የተቀረው ዓለም በጊዜ ሄደት ለውጦች ውስጥ በፍጥነት ሲነጉድ አህጉር አፍሪካ ግን ተለዋጭ ሁኔታዎችን መቋቋም ሲሳናት ይታያል። ይህን ለማሻሻል ቀድሞ ምላሽ መስጠት የሚችሉ ጠንካራ ተቋማትን መፍጠር አለባት የሚሉት በአፍሪካ የመንግስት የስራ ኃላፊነት ላይ የሚሰሩ የመንግስት አገልግሎት ሰጪዎች ናቸው። በአገልግሎት አሰጣት ዙሪያ ያሉ ክፍተቶችን መሙላትና ማስተካከል ተገቢ ነው። የቴክኖሎጂ ተጠቃሚነትን ማረጋገጥ ተገቢ ሆኖ ሳለ በቅድሚያ ግን አገልግሎቱን ተደራሽ ለማድረግ የምንወስነው ውሳኔ ወሳኝነት አለው። ይህ አካሄድ ቴክኖሎጂ ሲጨመርበት በይበልጥ አገልግሎትን ለመስጠት አቅም ይሰጣል። በዚህም አላስፈላጊ የሆኑ የአገልግሎት መንዛዛቶችን መቅረፍ ያስችላል። ይህንኑ አካሄድ ነው በጋምቢያ ተግባራዊ እያደረግ ነው። የአፍሪካ ሀገራት ለዜጎቻቸው የሚሰጡት አገልግሎት በአብዛኛው ኋላቀርና በተለይም ከከተሞች ርቀው የሚገኙ ዜጎችን ተደራሽነት ማረጋገጥ ይሳናቸው ይስተዋላል። ለዚህም ነው በአፍሪካ በሲቪል ሰርቪስ አገልግሎት መዋቅራዊ ለውጥ እንዲመጣም በቴክኖሎጂ የተደገፈም እንዲሆን የሚያሻውም። አብዛኛው ተግዳሮቶች የሚጀምሩት ከእያንዳንዱ ሀገር መነሻነት ይመነጫል። አንደኛው አንዱ ለሌላው ተሞክሮዎችና የተገኙ ውጤቶችን አለማጋራት ነው። ሌላው የመልካም አስተዳደርና የሙስና ተጋላጭነቶች ናቸው። እነዚህ የመልካም አስተዳደርና የሙስና ተጋላጭነቶችን በግልጽ መዋጋት ካልቻልን ለምናስበው የአገልግሎት አሰጣጥ መሻሻሎች እድሎች አይኖሩንም። እኔ የሚሰማኝ አፍሪካውያን ሊመለከቱት የሚገባም ጉዳይ ቴክኖሎጂ መር የአገልግሎት አሰጣጥን ተግባራዊ ማድረግ የሚገባቸው መሆኑን ነው። ቴክኖሎጂ ድሪቭን ፓብሊክ ሰርቪስ ኢን ዘ ሆል ኦፍ አፍሪካ። ለዚህ ደግሞም አፍሪካውያን በአገልግሎት ስርዓት ግንባታ ውስጥ የጋራ ትብብር እንዲጠበቅባቸው አድርጓል። ጋና በአገልግሎት አሰጣጥ ላይ ተግባራዊ ያደረገቻቸው ሪፎርሞች አሉ። ከ1985 እንደ አውሮፓውያኑ አቆጣጠር ጀምሮ እስካሁን ድረስ የመንግሥት አገልግሎት እየሰጠን ነው። የብሔራዊ የፐብሊክ ሰርቪስ ሪፎርም ብለን ሥራ ስንጀምርና ለውጦችን ለማከናወን ስናቅድ ከአፍሪካውያን ልምዶችን በመቀመር ጭምር ነው። በእርግጠኝነት ይህ ጅማሮ በአገልግሎት አሰጣጥ ላይ አፍሪካ ያላትን እምቅ አቅሞችን ማሰባሰብ የሚገባት ጊዜ ላይ ናት። ለምን መሰለህ? በታሪክ አጋጣሚ አፍሪካ የተከማቹ የአገልግሎት አሰጣጥ ተደራራቢ ችግሮች አሉባት። እነዚህን መፍታት የምንችለው አንዱ ከሌላው በአገልግሎት አሰጣጥና ቅልጥፍና የሚጋራው ተሞክሮ በመነሳት ነው። የረጅም ጊዜ ታሪክ ያለው በኢትዮጵያ መንግሥት አገልግሎት አሰጣጥ ሥርዓት ልክ እንደ ሌሎች የአፍሪካ ሀገራት ከቅኝ ግዛት ጋር ባያ በችግሮች ውስጥ እየተሻገረ የሚገኝ የመንግስት አገልግሎት አስታትን በአዲስ መልክና ሀሳቤ በቴክኖሎጂ መደገፍ ለውጦች እየተከናወኑለት ይገኛል። በተለይም በዲጂታል ኢትዮጵያ ትግበራ መሶብ የአንድ ማዕከል አገልግሎት በአገር በቀል ሳቤ ወደ ትግበራ የተገባበት ነው። ይህ የለውጥ ተግባር ኢትዮጵያ በሁለት ዓመታት ውስጥ በአፍሪካ ቀዳሚ፣ በዓለም ደግሞ የምርጥ አገልግሎት አስታት ተሞክሮ አብነት እንድትሆን የሚያስችል እቅድ አለው። መሶብ በክቡር ጠቅላይ ሚኒስትራችን ሀሳብ አመንጭነት ስራ መጀመሩ ቴክኖሎጂ ወደ ኢትዮጵያ ማቆራችን ስርዓት መፍጠራችን በኢትዮጵያውያን ሀሳብ መንጭቶ ይሄ ስራ መስራታችን ነው የሚያኮራን እንጂ አገልግሎት ለህዝቡ አዳርሰናል የሚል ሀሳብ ልናነሳ አንችልም። ስለዚህ ይሄ ናሙና ነው። በዚህ ናሙና አሁን ባለው ሁኔታ ከዘጠና ሁለት ከመቶ በላይ ነው፣ ግን በጣም ትንሽ ተገልጋይ ያለው ስለሆነ በዋናው ወደ ህዝቡ የሚዳረሰው ትልቅ አገልግሎት የምንለው አዲሱ ዓመት እስኪጠባ ሁሉም ክልሎች ቢያንስ አንዳንድ ማዕከል ዘመኑን የዋጀ እና በዓለም አቀፍ ደረጃ ሊወዳደር የሚችል አንዳንድ ማዕከል ይኖራቸዋል። ከዛ ቀጥለን ደግሞ እስከ ሰኔ ወደ ከተሞች የማውረድ እስከ ሰኔ 2018 ወደ ከተሞች የማውረድ ትልቅ እንቅስቃሴ ይኖራል። ስለዚህ ከዛ በ2019 ደግሞ በኢትዮጵያ ደረጃ በዓለም የተመሰከረለት በአገልግሎት በመልካም አስተዳደር አብነት የሚሆን በአፍሪካ ደግሞ ቀዳሚ የሚሆን አገልግሎት ስርዓት ይፈጠራል ብለን ነው የምናስበው። የ2025 የአፍሪካ ህብረት መሪ ቃል የማካካሻ ፍትህ ለአፍሪካውያንና ዝራ አፍሪካውያን እንዲሆን ሲወሰንም አህጉሪቱ እንደ ባርነትና ቅኝ ግዛት ያሉ ታሪካዊ ኢፍታዊ ድርጊቶችን ለመፍታት ቁርጠኝነትን ለመውሰድ ነው። ለዚህም ነው አፍሪካ በታሪክ አጋጣሚ እስከዛሬ ዛሬ መፍታት ባልቻልቻቸው ችግሮቿ ላይ ተግባራዊ እርምጃዎች ለማከናወን የመንግስት አገልግሎት አሰጣጥ ስርዓትን ማሻሻል በትብብር እንዲሰሩ ጥሪ የቀረበው